ወይኔ እንደዚህ እንኳን ለመተቃቀፍ እንኳን ስላበቃችሁ እንደዚህ ተቃቅፋችሁ ስላየኋችሁ የእውነት በጣም በጣም በጣም በጣም ነው ደስ ያለኝ። የእውነት በቃ ደስታ ወደር የሌለው ነው። ይህ መጨረሻ ማለት ነው። ግን እኔ እንጃ በጣም ነው ያዘንኩት። በጣም በጣም አልቅሻለሁ ሁላ የእውነት እውነት፣ በቃ አስለቅሰውኛል። በጣም ነው አንጀቴን የበሉት። ይህ መጨረሻ ማለት ነው። በአንድ በኩል ደስ ብሎኛል። በአንድ በኩል ደግሞ በጣም አዝኛለሁ። ደስ ያለኝ በኩል ሰሞኑን ይሄ ሁሉ ቀን እንግዲህ አንድ ወር በሉት ያ ፍራንኩ ከተጀመረበት ጊዜ ጀምሮ እስካሁን አንድ ወር ነው። ይሄ ሁሉ ቀን ስንት ክፉና ደግ ንግግር ሲነጋገሩ፣ ሲጨቃጨቁ፣ ሲሰዳደቡ፣ ሲነቋቆሩ ስንት ሰው በመሀላቸው ገብተዋል። ያሁሉ ፍቅራቸው ያሁሉን እንጃ እነሱ ማለት እኮ በቃ እኔ እንጃ የምትከታተሏቸው የምታዩቸው ነው። በቃ የምታቆት የነሱ ደስታ፣ የነሱ ሳቅ፣ ጫወታ በቃ እንደ ሕፃን ልጅ የሚላፉት የሚቃለዱት ነገራቸው ራሱ ለእኛ ራሱ በቃ ያን ደስታቸውን ለእኛ ራሱ ያጋቡብናል። በቃ በጣም ነው በቃ በፍቅራቸው በጣም ደስ የሚል የሚያስቀና መከባበራቸው፣ መተሳሰባቸው በጣም ነው ደስ የሚለው እና እኔ እውነት ለመናገር ከዚህ በፊትም ተናግሬዋለሁ እኔ በጣም ደብሮኝ ራሱ ማለት ነው እና በቃ የእነሱን ቪዲዮ ሳይ በቃ ሁሉ ነገር ድብርቴ ሁሉ ይለቀኛል። በቃ በጣም ነው ደስ የሚሉት ማለት ነው። ለሁሉም ሰው በቃ የሆነ እንዴት ነው የሚያዝናኑ ልጆች ናቸው። እና ሰሞኑን በጣም ከባድ ችግር ውስጥ ነበሩ። በጣም እንግዲህ አንድ ወር ይሆናቸዋል ብዬ አስባለሁ ይሄ ውጥንቅጥ ውስጥ ከገቡ ማለት ነው። እና ዛሬ ደግሞ እንደዚህ ተቃቅፎ በማየታቸው በማየቴ በጣም ደስ ብሎኛል። በጣም በአንድ በኩል ደግሞ በቃ አዘኝ ያለው የብሩኬም ሁኔታ የሀይሜም ሁኔታ በቃ በጣም ያስለቅስ ነበረ። በጣም ያሳዝን ነበረ። የኔ ውዶች በጣም ነው አንጀቴን የበሉኝ እ ብቻ ምን ማለት እንዳለብኝ ራሱ አላቅም። በጣም ነው የተሰማኝ። መጨረሻ ሰላም አላልኳችሁም። ሰላም ውድ ቤተሰቦች፣ እንዴት ናችሁ? አላችሁ ወይ? አለሁን እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ፍቅር ይብዛላችሁ። ሰሞኑን እንግዲህ ጠፍቼ ነበረ። የሆነ ትልቅ ችግር ገጥሞ ነበረ፣ በእኔ በኩል ሳይሆን እንኳን በአሰሪዎቼ በኩል የሆነ ትልቅ ችግር ነበረ እና በዛ የተነሳ እኔም ደግሞ ወደ ቪዲዮ መምጣት ምንም ነገር አልተመቸኝም። ስራ በዝቶ ነበረ እና አልመጣሁም። አሁን ራሱ በጣም ሰዓቷን አጣብቤ ነው እና እንግዲህ ዛሬ እንደምታዩት እንግዲህ መጥተዋል ማለት ነው። እኔ መጀመሪያ እንትንሁን ሳይ በጣም ደስ ብሎኝ በቃ ታረቁ ብዬ እኔ እንጃ በቃ ከፍቼ እስከ ማይ ራሱ በጣም ቸኩዬ ነበረ። ግን መቼም ደግሞ አይለያዩም፣ መቼም መቼም እኔ ብዬ አለው እነሱ ፍጹም የሚለያዩ ሰዎች አይደሉም። መቼም እኔ ብዬ ያለው ባለፈው ሃይሚን ለብቻ ለይታችሁ፣ ብሩኬን ለብቻ ለይታችሁ ስትሳደቡ በቃ እንጃ በጣም የሚሰቀጥጥ ቃላት ከአንድ በታችሁ ሲወጣ በተለይ ሀይሚ ሴት ሆናችሁ በጣም እኔ እንጃ ለመናገር ራሱ የሚከብድ ቃላት ተናግራችኋታል። በሱም ራሱ ዛሬ ተናግራለች፣ እሷ በጣም አዝናለች። በጣም ተሰምቷታል፣ እሷም ተሰምቷታል፣ እሱም በጣም ተሰምቶታል። አያችሁ እነሱ ያ ሁሉ የሰሞኑን ሁኔታቸውን ስታዩ ዞሮ የሚገናኙ ዞሮ የሚተቃቀፉ አይመስሉም ነበረ። ግን ደግሞ ኢው ዞሮ ተገናኙ፣ ዞሮ ተቃቀፉ። በቃ አሁን እንዲህ ሲተቃቀፉ ምንም ነገር የተፈጠረ አይመስልም። በቃ ምንም ነገር የተፈጠረ ራሱ ያ ሁሉ ነገር ራሱ ሰሞኑን ያሳልፉ አይመስሉም እንደዚህ ተቃቅፈው ስናያቸው ማለት ነው። እና ያ ሁሉ ክፉና ደግ ንግግር የተናገራችሁ ሰዎች በአንደ በታችሁ የሆነ ልክ እንደ እባብ መርዛችሁን የረጫችሁ ሰዎች አሁን በጣም ነው የምታፍሩት። በተናገራችሁት ንግግር ትጸጸታላችሁ። እኔ ብያለሁ ከዚህ በፊትም ይህ ንግግራችሁ ይጸጽታችኋል ታፍሩበት፣ አላችሁ ብያለሁ። ምክንያቱም እነዚህ ፍጹም የሚለያዩ አይደሉም። በጣም ነው የሚዋደዱት። በጣም በጣም፣ የእውነት ፍቅር የሆነ የማስመሰል ምናምን ሳይሆን የእውነት ፍቅር፣ የእውነት መተሳሰብ ነው ያላቸው። በጣም ይተሳሰባሉ፣ በጣም ነው የሚዋደዱት እና መቼም ቢሆን አሁንም ደግሜ ደጋግሜ እነግራችኋለሁ፣ መቼም አይለያዩ መቼም መቼም ነው የማይለያዩት። አሁንም ቢሆን ሀይሚ ደግሞ እንግዲህ የምታቋት ታቋት አላችሁ። እና ሀይሚ ዝም ብሎ ሴት አይደለችም፣ የእውነት ለመናገር ዝም ብሎ ሴት አይደለችም። በጣም አስተዋይ፣ በጣም ብልህ፣ በጣም የሆነ ልባም የሆነች ሴት ናት። የእውነት ለመናገር በቃ በጣም ቅመም የሆነች ናት። እኛም እኮ ያለ ምክንያት አይደለም ቅመሟ ያልናት እና በጣም ቅመምና አስተዋይ የሆነች ነገሮችን እንዴት ነው በቃ በጣም በማስተዋል የምታደርግና ብልህ ሴት ናት። በጣም ብልጥ ብልህ የሆነች ሴት ናት እና አሁንም ቢሆን ዛሬ እንግዲህ ብሩኬን ለመጨረሻ ጊዜ ልሰናበትህ ነው የመጣሁት። ከዚህ በኋላ ስልኬን አጥፍቼ እጠፋለሁ። ከዚህ በኋላ አልመጣም። ሊያስታርቁን ለሚሞክሩት ለሚደክሙት ጓደኞቻችንም ቢሆን እንግዲህ በጣም ይቅርታ ጠይቃለሁኝ። ስልኬን አጠፋለሁ፣ ከአንተም አልገናኝም። አደውልልኝ ግን ላሳለፍ ነው መልካም ጊዜ ጥሩ ጊዜ ብለህ እቀፈኝና በሰላም እንለያይ ብላ ነው የመጣችው። እንግዲህ እኔ እውነት እዚህ ፓርት ላይ በጣም ነው ያዘንኩት። እውነት አስለቅሰውኛል። በጣም ነው አንጀት የሚበሉኝ ብሩኬ ሊናገር የፈለገውን ነገር ራሱ እሷ ልታዳምጠውም አልፈለገችም፣ አላዳመጠችም። በቃ ቻው ብላ አቅፋ ስማ። ወይ እንዴት አንጀት እንደሚበሉ! የእውነት በጣም አንጀት የኔበሎች። የእውነት ለመናገር በጣም እና እሱ የሚናገረውን ነገር ራሱ አላዳመጠችም እሷ፣ እና በቃ ቻው ብላው ነው የሄደችው። ግን በጣም እርግጠኛ ነኝ፣ በጣም ከምንም በላይ እርግጠኛ ነኝ፣ ፈጽሞ አይለያዩም። አሁንም ሀይሚ በቃ የሆነ ያሰበችው እና ያዘጋጀችው ነገር አለ። ምክንያቱም ብሩኬ ሰሞኑ ከሶሲም ውጭ ያቺ ማናት ሊንዳናት ማናት የሚሏት ይዞ መጥቶ ነበረ። ስለዚህ አሁንም እሷ በብሩኬ ላይ የበለጠ እርግጠኛ መሆን ትፈልጋለች። ታምነዋለች። ይህ ሁሉ ነገር እንኳን ሆኖ ታምነዋለች፣ እና አሁንም ቢሆን እርግጠኛ መሆን ትፈልጋለች። አሁንም መፈተን ትፈልጋለች። በቃ ቻው ስትል ስትሄድ ያስቀራታል፣ አያስቀራትም? ደግሞ ይፈልጋታል፣ አይፈልጋትም? ይሄ ሁሉ ሲሰድባትና ሲያንቋሽሻት የነበረው ሁሉም ኦዴንስ አይደለም አሉ፣ በጣም የተወሰናችሁ አላችሁ። እኔ እንጃ እንኳን ለሷ አይደለም ለእኛ ለምንሰማችሁ ራሱ በቃ እኔ እንጃ የሆነ ለመናገር ራሱ ቃላት ያጥረኛል። በጣም አጸያፊ አጸያፊ ንግግር ስትናገሯት ነበረ። እናንተስ ምንድን ነው የምትሉት በመለያየታቸው ደስተኛ ትሆናላችሁ ወይስ አትሆኑም የሚለውን ነገር በድጋሚ ለማየት ፈልጋ ነው እንጂ በፍጹም ሀይሚና ብሩኬ መቼም ቢሆን አይለያዩ መቼም የሚለያዩ ሰዎች አይደሉም በጣም እርግጠኛ ነኝ እና እሷ ራሱ በጣም እንግዲህ ለተናገራቸው እናንተን እሷን ለተናገራችሁ እንግዲህ እሷ ራሱ በጣም ታዝባ ተናግራለች እንዴት ነው እናንተ፣ ተገናኙ አንድ ሁኑ ብላችሁ እንዳልገፋፋችሁን እንዳላገናኛችሁን፣ ዛሬ ደግሞ እንዴት እንድንለያይ ትፈልጋላችሁ? ተለያዩ ብላችሁ እንዴት ትላላችሁ? ብላለች እሷ ማለት ነው። እና ው በጣም በጣም የሚገርም ነገር ነው። እንግዲህ አንዳንድ ጊዜ አንዳንድ ችግሮች እኮ ሲመጡ በህይወታችን ጥሩ ናቸው። ለምን መሰላችሁ? ማን እንደሚወዳችሁ ማን እንደሚጠላችሁ ትለዩበታላችሁ። ምንጊዜም በእኛ ሕይወት ውስጥ ችግር ካልመጣ ወዳጅና ጠላታችንን መለየት አንችልም። ማን ነው ከልቡ የሚወደን፣ በችግራችን ሰዓት የሚቆም፣ ስህተት ስንሰራ ከስህተታችን መክሮ ዘክሮ ተቆጥቶ ሊመልሰን የሚችለው ማን ነው? ማን ነው እውነተኛ ጓደኛ፣ ማን ነው እውነተኛ ወዳጅ የሚለውን ነገር የምንለየው ወይም ደግሞ የምትለዩበት በቃ በህይወታችሁ የሆነ ትልቅ የሆነ ችግር ሲገጥማችሁ ትልቅ የሆነ ፈተና ሲገጥማችሁ ነው። ወዳጅም ጠላቱም በቃ ማን ነው እውነተኛ ሰው የእውነት የሚወዳችሁ የምትለዩት ችግር ሲገጥማችሁ ነው እንጂ ፍቅር በሆናችሁ ሰዓት ደስተኛ በሆናችሁ ሰዓት ሁሉም ሰው ከእናንተ ጋር አለ። ሁሉም ሁሉም ከእናንተ ጋር ነው ያለው እና እነሱም እንግዲህ ሀይሚም በበኩሏ በጣም ብዙ ነገር የተማረች ይመስለኛል ብሩኬም በጣም ብዙ ነገር የተማረበት ብዙ ነገር የቀሰመበት ለወደፊታቸው ብዙ ትምህርት የወሰዱበት ይመስለኛል ማለት ነው። ይህንን የሰሞኑ እንትናቸውን ማለት ነው የሰሞኑ ሰጥ አገባቸውን ብዙ ትምህርት ወስደውበታል ብዬ አስባለሁ። አይደለም እነሱ እኛም ብዙ ትምህርት ወስደንበታል። እና እንግዲህ እነሱም ቢሆን ዞሮ ይገናኛሉ እንጂ ይለያያሉ ብዬ አላስብም። ፍጹም አይለያዩም። አሁንም ቢሆን ሀይሚዬ የሆነ ያሰበችውና ያቀደችው ነገር አለ እንጂ ዞረው እንደሚገናኙ በጣም እርግጠኛ ነኝ ማለት ነው። እንግዲህ ውድ ቤተሰቦቼ በያላችሁበት ሰላም ቆዩኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ቆዩኝ በያላችሁበት